ቤታችሁ የቤታችሁ ስቶሪ ላይ ያርጉ ፕሊዝ። እንረዳዳ እንደጋገፍ አገልጋዮች አሁን ወደፊት መምጣት አለባቸው። እንቀሲስ እኛ ዝቅ እንል፣ እኛ ቁጭ ልንል እነሱ ከፍ ሊሉ ነው የሚገባው እነሱ ሊታዩ እነሱ ሊደመጡ አባቶቻችን ይገባልና፣ እባካቸው ስቴጎት ኮፒሊንግ አርጎት ሼር፣ ኮፒሊንግ ሼር፣ ኮፒሊንግ ሼር፣ ኮፒሊንግ ሼር አስገቡት። ቶሎ በሉ በአንድ ነጥብ ሶስት አያዋጣም አያዋጣም። ቶሎ በሉ ፕሊስ። አሁ እግዚአብሔር ይባርክሽ። ስቶሪያችሁ ላይ አድርጉ። ስቶሪያችሁ ላይ ስቶሪያችሁ ላይ እኔም ስቶሪ አድርግ ያለው ቶሎ በሉ ቶሎ በሉ ቶሎ የክርስቶስ እስረኛ ተማሪዎች ይመጣሉ። ቶሎ በሉ እናንተ ሼር ሼር ሼር ሼር ሼር። አረ ፕሊስ ሼር አድርጉት። ቶሎ በሉ ፕሊስ። ሁለት ሺህ ያስገቡት። ሶስት ሺህ ሳይገባ አይጀመርም። በፍጹም አንድ ጊዜ ሦስት ሺህ ሳንገባ አንጀምርም። ይሄ አራት መቶ ተማሪ ነበር ቁጭ ብሎ ሲማር የነበረው አሁን ሁለት መቶ ግማሽ የለም። እንደውም ይሻለናል። ጉድ እኮ ነው። ኧረ እባካችሁ ቶሎ በሉ። ተው ትምህርት ብትወዱ ይሻላል። ትምህርት ይሻላል። ትምህርት ይለውጣል ሰውን እ ትምህርት ሰውን ይለውጣል። ትምህርት ሰውን ይለውጣል። ስለዚህ ሺ ሊገባ ነው ቶሎ በሉ ሁለት ሺ ያስገቡትና ወደ ሶስት ሺ እንሄዳለን። ቀሲስን አበባ አበባ አበባ አበባ እንዲያውም ጸጌረ የዛም ምሳሌ ይሆናል። አበባውን አበባውን አንበሳውንም አንበሳውንም ዶልፊኑንም አሳውንም ሁሉንም ሁለት ሺ ገብተናል። ሶስት ሺ እናስገባው፣ ከዛ ይጀምራል። ሶስት ሺ እናስገባው ፕሊዝ፣ ሶስት ሺ እናስገባው። እንግዲህ ዲያ